አንዲት ኬሲ የምትባል ግልፍተኛ ልጃገረድ ለክፍል ጓደኛዋ ልደት በተዘጋጀ ምግብ ቤት ውስጥ ብቻዋን ተቀምጣ ከድግሱ በኋላ የልደቷ ባለቤት ክሌር ለክፍል ጓደኛዋ በአዘኔታ ምክንያት ብቻ ልጠራት ስለተገደደች ምን ያህል እንደደበራትም ለአባቷ ተነግረውና ኬሲ ከምግብ ቤቱ እንዲወስዷት አሳዳጊዎቿን በስልኳ ደውላላቸው። ኬሲ በብቸኝነትና በአስቸጋሪ ባህሪዋ የተነሳ የየትኛውን ቡድን አባል አይደለችምና ወደ ቤት አብሯት የሚሄድ ሌላ ማንም ሰውም አልነበራትም። የክሌር አባት የልጁን ስሜት ችላ በማለት ኬሲ ከአሳዳጊዎቿ ጋር ወደ ቤት መሄድ ትችል እንደሆን ቢጠብቅም በሚያሳዝን ሁኔታ የአሳዳጊዎቿ መኪና ተበላሽቶ ነበርና፣ ስለዚህ ኬሲ በአውቶቢስ ለመሄድ የወሰነች ሲሆን ነገር ግን የክሌር ደግ አባት በምትኩ እሱ ሊወስዳት እንደሚችል አጥብቀውም ይጠይቃል። ክሌር እና ኬሲ ከክሌር የቅርብ ጓደኛ ማርሲያ ጋር መኪና ውስጥ ገብተው ኬሲ ከአሽከርካሪ ወንበር አጠገብ ስትቀመጥ ሁለቱ ልጃገረዶች ደግሞ ከኋላ ወንበር ላይ ተቀምጠው ወሬ ይዘውም እያለ የክሌር አባት የምግብና የስጦታ ፓኬጆችን ለማስተካከል ወደ መኪናው ጀርባ ሲያቀና አንድ ያልታወቀ ሰው ወደ እሱ ቀርቦ የጓዳው በር በታላቅ ድምፅ ይዘጋና ሌላ ሰው ወደ አሽከርካሪ ወንበር ሲገባ ግራ የተጋባችሁና የጠረጠረችው ኬሲ ሰውየውን በጭንቀትም ትመለከተዋለች። ሰውየው የክሌር አባት ስላልነበ ክሌር ሰውየው በተሳሳተ መኪና ውስጥ እንደገባ በመንገድ ልታስወርደው ሞክራ ሰውየው የፊት ጭንብል አድርጎ አንድ ንጥረ ነገርም በክሌር እና በማርሲያ ላይም ሲረጭ ኬሲ ክው ብላ ሁለቱ ልጃገረዶችም ንቃተ ህሊናቸውን አጥተው ኬሲ ቀስ ብላ ለመሸሽ ብትሞክረም ሰውየው በፍጥነት እሷንም ይዘራታል። ኬሲ ትንሽ ብርሃን ባለው ክፍል ውስጥ ንቃት ህሊናዋ ተመልሶ ክሌር ማርሲያን በፍርሃት አቅፋትም አይተን አንዳች ምክንያታዊ ውይይት ለመጀመር ሳይችሉ በክፍል ውስጥ ያለው ብቸኛ በርም ተከፍቶ መነጽር ያደረገ እንደገና የዘነጠ ሰው ይገባና ማርሲያንም ይዟትም ይወጣል። ከጥቂት ቆይታ በኋላ እያለቀሰች ያለችው ማርሲያን ይመልሳትና እሱም አኩርፎ በንዴትን በሩ ሲዘጋ ማርሲያ ዴኒስ እንድትጨፍርለት እንደፈለገ እሷ ግን በፍርሃት ሽንቷን ላዩ ላይ እንደለቀቀችውም ለክሌርና ለኬሴ ትነግራቸዋለች። ክሌር ሁለቱንም ደና እንደሚሆኑ አረጋግጣላቸው ስታበቃ የተረበሸችው ኬሲ ከርቀት ያለ የልጅነት ትውስታዋ ውስጥ ገብታ መንቀጥቀጥ ጀምራ። አጎት ጆን የተባለ ሞላ ያለ ሰው በምግብ ቤት ውስጥ ለትንሿ ኬሲ የአደን ታሪክ እየነገራትም ነበር። በዚያ ቀን ከአባቷ ጋር ነበረችና፣ ምንም ነገር ሊበላሽ እንደማይችልም ታስባለች። ይህ በእንዲህ እንዳለ በስነ ልቦና ሕክምና ክሊኒክ ውስጥ ሶስቱ ታዳጊዎች ታፍኖ መወሰዳቸውን የሚያሳይ ዜና ወጥቶ አይታ አንዲት አሮጊት የስነ ልቦና ባለሙያ ዶክተር ኬረን ወደ ኮምፒውተሩ አቀረብ ብላ ባሪ የተባለ በሽተኛ ቀጠሮ እንዲያዝም ትመለከታለች። በብቸኝነት ውስጥ ክሌር ማርሲያን እና ኬሲን ጠላፊያቸው ዳግም አንዷን ለመያዝ ከሞከረ እንዲከላከሉ አጥብቃ ብትናገርም ኬሲ ግን ሁኔታውን በጥሞና እያሰበች የክሌርን የመፍትሄ ሀሳብም አትቀበለውም። ክሌር ጊዜያቸው እያለቀ መሆኑን ስለምታስብ ሶስቱም በኔኒስ ላይ አንድ ከባድ እርምጃ መውሰድ አለባቸው በግልጽ ክሌር ባሉበት ሁኔታ ውስጥ እንኳን ኬሲን አሁንም ችግር ፈጣሪና ተቃዋሚ እንደሆነች ስትወቅሳት፣ ኬሲ ሁኔታው ምን እንደሆነ ገና ስለማያውቁ መፍትሄውን በጥልቀት ካሰበችበት በኋላ እንደምትረዳቸው ታረጋግጥላታለች። ትንሿ ኬሲ ጫካ ውስጥ በሚገኝ ድንኳን ውስጥ ሆና አባቷ ከእሷ ጋር የነበረ ሲሆን ሽጉጥ ይዞ ታዳኟን እንዴት ማደን እንዳለበትም እያስተማራት ነበር። በዶክተር ካረን ክሊኒክ ውስጥ ኮፍያና ልቅ ካፖርት የለበሰ ሰው በአክብሮት አንኳኩቶ ብቅ ያለ ሲሆን እሱም ጠላፊው ነበር። ባሪ ስለ ፋሽን መነሳሻ እንዳገኘ ይነግራትና ዶክተር ካረን የቀለም ስዕሎቹን ገጾች ትመለከትና ከስዕሎቹ ጀርባ ያለውን ማንነት ለማወቅ የሚረዱ ጥያቄዎችን በመጠየቅ ከእሱ ጋር ለመግባባት እየሞከረች ስለ ስራ ቦታው የተሳሳተ ቦታ ስትጠቅስም፣ እሱ ግን የሚያሳስበውን ነገር በማንሳትም ውይይቱን ያቋርጥና ልቅና ድንገተኛው ባሪ የካረንን እቃዎች በትክክለኛ ቦታ ሲያስቀምጥና ንድፎቹን በግድ የለሽነትም ሲተው የማንነት መለዋወጥ ምልክት እንዳለ ማሳየት ጀምሮ ከዶክተር ካረን ክሊኒክም ርቆም ይሄዳል። ልጃገረዶቹ በበሩ ትንሽ ክፍተት በኩል እያጮለቁ ጠላፊያቸው ዘንድ አንዲት ሴት እንዳለችም ተገንዝበው ሴትዮዋ ከዴኒስ ጋር እያወራች ነበርና ይህም ልጃገረዶቹ የጠላፊያቸው የጠላፊያቸው ስም እንደሆነ እንዲያስቡ አድርጓቸው ሴትዮዋ ወደ በሩ ተጠግታን በሩን የከፈተችው ሲሆን እሱም ጠላፊያቸውም ነበር። ነገር ግን ጠባብ ቀይ ኮት፣ ረዥም ቀሚስና የሴት ጫማዎችንም ለብሷል እና በፓትሪሻ ማንነት ውስጥም ነበር የተደናገጡት ታዳጊዎች ወደ ኋላ ቀስ ብለው ሄደው ሁሉም እሱ በሴት መልክ ለምን እንደሆነ ግራ ተጋብተው ፓትሪሻ ወይም ዴኒስ ቃሏን በደንብ እንዲሰሟትን በመናገር የሚጨነቁበት ነገር እንደሌለ አረጋግጣላቸው፣ ዴኒስም ሆነ እሷ አይጎዳቸውም ወይም አያጠቋቸውም በማለትም በሩን ትዘጋዋለች። ዶክተር ካረን በከተማ ውስጥ ከስራ ባልደረባዋ ከሌላ ዶክተር ጋር ተገናኝታ ስለ የተከፋፈለ ማንነት መታወቅ ወይም ዲሶሽየቲቭ አይደንቲቲ ዲሶርደር የተባለው በአንድ አካል ውስጥ የተለያዩ ራሳቸውን የቻሉ ሰዎች ማንነት አሉ ስለሚለው ማስረጃዎች ትወያይና የስራ ባልደረባዋ የካረን ታካሚዎች ከመደበኛ የተለዩ እንዳልሆኑ ቢያምንም ካረን ግን በተለያየ መንገድ ምትመለከተዋለች። በክፍላቸው ውስጥ ማርሲያና ክሌርም ዴኒስ ከልብ ወለድ ገጸ ባህሪ ጋር ሙሉ ውይይት እንደሚያደርግ ተገንዝበው እየተወያዩም እያለ አንድ ሰው ባልዲ ይዞ ወደ መታጠቢያ ቤታቸውም ገብቶ የመታጠቢያ ቤቱ ምን ያህል ቆሻሻ እንደሆነ ይጮህና ወደ እነሱ ቀርቦም እንዲያጸዱት ጠይቋቸው ከፓትሪሺያ ጋር እንደተስማማና ከእንግዲህ ማንኛውም ነገር አይነካቸውም በማለት ለልጆቹ ያረጋግጥላቸውና ሆኖም እነሱ ለቅዱስ ድግሱ እራት እንደሚሆኑ የጠቀሰ ሲሆን ሶስቱም የሚበላቸው ማን እንደሆነ በማሰብም እንዲጨነቁም ያደርጋቸዋል። በዚያኑ ምሽት ክሌርና ማርሲያ ኬሲን ከእንቅልፏ ቀስቅሰው ወደ በሩ ይጠቁማሉ። ጠላፊው ቢጫ ጃኬት ለብሶ በክፍት በሩ ላይም በደስታ የተቀመጠ ሲሆን እሱም የዴኒስ የዘጠኝ ዓመት ልጅ ተጫዋችና ልጅ መሰል ማንነት የሆነው ሄድዊግም ነበር። አንድ ሰው እንቅስቃሴ ላይ መሆኑንም ደጋግሞ ማስጠንቀቋቸው በዚያን ጊዜ ጣላፊያቸው ማንነቶቹንም እየፈበረከ ሳይሆን እውነትም እየተለዋወጠ መሆኑንም አውቀው ልጃ ገረዶቹ ምን ያህል ታዛዥና በቀላሉ የሚያምን እንደሆነም ማስተውለው ፍንጮችን ለማግኘትም ጥያቄዎችንም ይጠይቁታል። ኬሲ ከእሱ ጋር ጓደኛ ትሆንና በደንብ እንድትነግረው እንዲጠጋላትም ጠይቃው፣ ኬሲ ሁኔታውን ከሄድዊ ጋርም ለመቀየር ብትሞክርም ነገር ግን የትንሽ ልጁ ማንነት ሙሉ በሙሉ እየዋሻቸው እንደሆነም ያምናል። ዴኒስም ማርሲያና ክሌርን ለቀናት ሲከታተል እንደነበርና አፈናውን ለረዥም ጊዜ እንዳቀደውን በንጽህነትም ይገልጣል። ኬሲ ደግሞ ፓትሪሻና ዴኒስ እየዋሹት እንደሆነ እና በምትኩ ሄድዊግን ለቅዱስ ድግሱ ሊልኩት እያቀዱ እንደሆነ ነግራው በክፍሉ ውስጥ ያሉት ልጃገረዶች እሱን ከፓትሪሺያ ና ዴኒስ ለመጠበቅ ፈቃደኛ የሆኑ የሄድዊግ ጠባቂዎች እንደሆኑ በትክክል አሳምነው ነገር ግን እሱን ለማዳን እንዲችሉ ወዲያውኑ መውጫውን ሊያሳያቸው እንደሚገባ ትነግረዋለች። ተጠራጣሪው ሄድዊግ ወደ በሩ በፍጥነት ሄዶ ዘግቶት ኬሲ በስንጥቆቹ በኩልም ስትመለከት ሄድዊግ ሁለተኛውን በር ለመክፈት ሲቸገር አይታ ልጃገረዶቹ በክፍል ውስጥ ባለው ግድግዳ ላይ ማንኳኳት ይጀምሩና ክሌር በጣሪያ ውስጥ ደካማ ቦታ አግኝታ በጫማዋ ጣሪያውንም ትቀደዋለች። ሄድዊግ ወደ ክፍሉ ተመልሶ እንዲያስገቡት እየጠየቀ ክሌርም በጣሪያው ላይ ያለውን የብረት ፍርግርግ ክፍል ስታነሳ ሁለቱ ልጃገረዶች በሩን ከተናደደው ሄድዊግ ላይም ገጥመውት ሄድዊግ ወደ ዴኒ ሲለወጥና በሙሉ ኃይሉን በሩን መክፈት ይችላል። ወደ ላይ ወጥታ በጣሪያው ላይ መንገዱን ስትዘዋወር ድምፁን ከፍ አድርጎ የሚጮኸው ዴኒስ ተከትሏት ሮጦ በጥንቃቄ መቆለፊያው ክፍል ውስጥ ብትደበቅም ነገር ግን ዴኒስ ያገኛትና ከጓዳው እንድትወጣ ነግሯት ልብሷን እንድታወልቅ ጠይቋትን በጥንቃቄ ወደ ቆለፈበት የተለየ ክፍል ይወስዳታል። ወደ ማርሲያና ኬሲ ክፍል ተመልሶ ይመጣና ጣሪያውን አስተካክሎ ክሌር ከእነሱ ርቃ እንደምትቆይ ማስጠንቅቋቸው በተጨማሪም ቀሚሶቻቸውንና ኮቶቻቸውንም እንዲያወልቁ ያዛቸዋል። ይህ በእንዲህ እንዳለ ዶክተር ካረንም ከፓሪስ ከሚገኙ የስነ ልቦና ባለሙያዎች ጋር የቪዲዮ ኮንፈረንስ እያደረገች ነበር እና በታካሚዎቿ ላይ ስላለ የተከፋፈለ ማንነት መተዋወቅ ክሊኒካዊ ማስረጃና አንድ አንጎል ሊይዛቸው የሚችሉትን ሁሉንም ማንነቶች የመክፈት እድልም ትወያያለች። ከኮንፈረንሱ በኋላ ባሪ ሊጎበኛት ቢመጣም ግን ወዲያውኑ በሌላ ማንነት ውስጥ እንደሆነ አውቃ፣ ዶክተር ካረን ከሌሎች ማንነቶቹ ጋር ማውራት እንደምትፈልግ በማስመሰል ስታታልለው ተቃውሟት፣ የባሪ ልብስ የለበሰው ዴኒስ እንደሆነ ግምቷን ስትናገር፣ ባሪም ዴኒስም ሆነ ፓትሪሺያ እሱን እየተረከቡት እንዳልሆነም ይደግማል። ምክንያቱም እነርሱ ያልተረጋጉ ናቸውና በህዝብ ፊት እንዲታዩ አይፈቀድላቸውም። ካረን እየተገዳደረችው፣ ባሪም በዚህ እየተበሳጨም አይተን። ከክፍለ ጊዜው በኋላ ዶክተር ካረንም የደህንነት ካሜራውን ትመለከትና ዴኒስ ወይም ፓትሪሺያ የባሪ ማንነት ተረክበው እርግጥም እያስመሰሉ እንደነበረም ትገነዘባለች። ማርሲያ ገና በህይወት እያሉ መውጫ መንገድ መፈለግ እንዳለባቸው በመናገር እያወራች ሳለ ኬሲ ልጆና ከአባቷና ከአጎት ጆን ጋርም አደል ላይ እያለች ወደምታየው ቅዠት ውስጥ ገብታ ያየን ሲሆን አባቷ እስካሁንም በጫካ ውስጥ አንድ አጋዘን ገልሏል። ፓትሪሻ ማርሲያን ተመግባትና ኬሲንና ማርሲያን ማስተካከላቸው እንደ አስቸጋሪዋ ክሌር ሳይሆን ጥሩ ልጃገረዶች ስለሆኑ በኩሽና ውስጥ አሪፍ ምግብ ለመብላት እንዲወጡ ጋብዛቸው። ፓትሪሻ ምግቡን እያዘጋጀች ሳለ ማርሲያን ፓትሪሻን በወንበር ለመምታት ደፍራ ስትሰነዝር ዴኒስ ይተካትና ኬሲ በክፍል ውስጥ እንድትዘጋም ጠይቋት፣ እየተንቀጠቀጠች ያለችው ማርሲያ አግኝቷትም እንደ ቅጣት ለየብቻ ወደ አንድ ክፍልም ቆልፎባት፣ ዴኒስ አውሬው ሊበላቸው እየመጣ እንደሆነም ኬሲን ያስተነቅቃታል። በሌላ የአደን ጉዞ ላይ ትንሽ ኬሲ አባቷን እንቅልፍ ሲወስደው ወደ ጫካውም እያየችም ነበር። አጎት ጆን ሽጉጥ ይዞ ምስኪኗን ልጅ ፊት ለፊትም ቆሞም ይታያል። ኬሲ ስትነቃ ከኋላዋ ሄድዊግ አቅፏትም ራሷን አግኝታው፣ ሄድዊግ ባሪና ፓትሪሻ ፊት ለፊት የሚቆዩትን ማንነቶች እንደሚወስኑም ገልጾላት ነገር ግን እሱ የተለየ እንደሆነ እንዲሁም ፓትሪሻና ዴኒስ ብቻ የአውሬውን መኖር እንደሚያምኑም ይነግራታል አውሬው ማን እንደሆነና በትክክል ምን እንደሆነ እርግጠኛ ያልሆነችው ኬሲ እሱ አውሬውን አይቶት እንደሆነ ስጠይቀው ሄድዊግ ሊሰማት ፍቃድ በመጠየቅ ትኩረቷን ሲለውጥ እሷን በድንጋጤ ይፈቅዳለት መሳም ላይ ጎበዝ እንደሆነ ከነገረችው በኋላ ሊጨፍሩበትና ሙዚቃ ሊሰሙበት ወደሚችሉበት ክፍል ውስጥ እንድትገባ ሄድዊግ ሊያዘዋውራት የሚችል እንደሆን ብትጠይቀውም፣ ነገር ግን ሄድዊግ ባሪ ከዶክተር ካረን ጋርም ላለው ቀጠሮን ጥሏት ይወጣል። በክፍለ ጊዜው ዶክተር ካረን ከባሪ ልክ ከዴኒስ ጋርም እያወራች ልክ ባሪ በቀድሞ ክፍለ ጊዜዎች እንደነገራት እምነቶቹ ከእውነት የራቁ መሆናቸውን ጠቅሳ እሱ እንዲያምናት ለማድረግም ዴኒስን ታወድሰውና ዴኒስ ራሱን ግልጽ ካላደረገ ሁሉም ሌሎች ማንነቶች በአንድ ጊዜ ፊት ለፊት እንደሚወጡም ትገልጻለች። ዴኒስ እሱና ፓትሪሺያ ላይ ሁሉም 22 ማንነቶች እንዴት እንደተሳለቁባቸው ይናገርና ሆን ብሎ ድርጊቶችን የሚቀይርበት ምክንያት ደካማውን ኬቨን ለመጠበቅ ነው ሲል እሷም የዴኒስ እና የፓትሪሺያ ምናብ ብቻ ነው ብላ የምታምነውን የአውሬውን ታሪክ እንዲነግራትም ትገዳደረዋለች። ከክፍለ ጊዜው በኋላ ሄድዊግም ኬሲን ወደ ክፍሉ ወስዷት እሷም በድንጋጤ ውስጥ ገብታ ሄድዊግ ከድምፅ ማግያው በሚወጣው ጩኸት ቅውጥ አድርጎ ይጨፍርና ከጨፈረም በኋላ ወደ ተሳለው መስኮቱ ይጠቁምና ኬሲ በእሱ በኩል ጥላው እንደምትሄድም ይከሳታል። ሄድዊግ የዴኒስን ወኩተውኪ ለኬሲ ሰጥቷት ኬሲ ደውላ ሁኔታውን ለተቀባይ ወኪቶኪው መልስ ለሚሰጠው ሰው ስትዘግብ ግን ሄድዊግ ወኪቶኪው መልሶ ወስዶ ኬሲን ወደ ክፍሏ ማጅቧት፣ ዴኒስ በተለመደው መደበኛ ልብሱና መነጽሩን ብቅ ብሎ ሌሊቱ እንዳለቀ አውሬው እንደሚደሰትም ይገልጻል። አጎስጆን ከትልቅ ድንጋይ ጀርባ ተደብቆ ብቻዋን በጫካ ውስጥ የምትሄደው ትንሿ ኬሲንም እየጠራት ራቁቱን ሆኖ ምንም ልብስ የሌላቸው የእንስሳት ሚና እየተጫወቱ እንደሆነ በማስተማር ኬሲም ልብሷን እንድታወልቅም ጠይቋት፣ ሲጨርስ ኬሲ ከተደበቀበት ቦታ በላይ ጠመንጃ ይዛ የጠበቀችው ሲሆን፣ ኬሲ ጥይት ሞልታ ወደ አጎስጆን አነጣጥራ ነበርና እሱም ለደህንነት ሲልም በፍጥነትም ከእሷ ነጥቆም ይወስደዋል። ምሽት ላይ ዶክተር ካረን ዴኒስን በቤቱ ልትጎበኘው ትመጣና ዴኒስ ወደ ባሪ ክፍልም ወስዷት ኬቪንን አሰቃቂ የልጅነት ጊዜ ታሪክን መናገር ጀምሮ ዴኒስ እናቱ እንድትደሰትበት ጎበዝና ራሱን የጠበቀ እንዲሆን ኬቪንን ለማዳን እንደመጣ ሲነግራት ዶክተር ካረንም ኬቨን ያለ 23 የተለያዩ ማንነቶች በሌሎች መንገዶች ሊድን እንደሚችል በማሳመን ብትሞክርም ዴኒስ ግን የአውሬውን እውነተኛነት በማሳየትም ውይይቱን አቋርጦ ዶክተር ካረንም አውሬው ወጣት ሴቶችን እንደሚበላ ስትጠቅስም ግን ዴኒስን በዝርዝር ለመናገርም ያምንታል። ያልተዘጋጀችውና የፈራችው ዶክተር ካረን ውይይቱን በትክክለኛው ክፍለ ጊዜ እንደሚቀጥሉ በመናገር አቁማ ወደ መታጠሚያ ቤትም ለመሄድ ትወጣና በአገናኝ መንገዱ ያሉትን ክፍሎች ስትቃኝ በአንዱ ክፍል ውስጥ ክሌረን ያገኘቻት ሲሆን ነገር ግን በመርዛማ ስፕሬ በመጠቀም እሷን ማስወግዷት። ኬሲ ከውስጥ በሩን ለመክፈት ትጠርና ሌሎቹ ሁለቱ ደግሞ ነፃ ለመውጣትም ጊዜያቸውን ይጠቀማሉ። ዴኒስ የአበባ አቅፍ ለመግዛት ወደ ገበያ አዳራሽ ሄዶ ወደ ቤቱ በሚወስደው መንገድ ላይ እያለ ኬሲ ኮምፒውተር ወዳለበት ክፍል ትገባና እዚያም የ23ቱ የተለያዩ ማንነቶች ቪዲዮዎችንም አግኝታ ዴኒስ ወደ ተተወ ባቡር ገብቶ እዚያም ወደ 24ተኛው ማንነትም ተለውጦ እሱ ከ23ቱ ማንነቶች ይልቅ ይረዝማል ይወፍራልናም እንደ አውሬም በመንቀሳቀስ የሚያስፈራ አውሬ ሆኖ ወደ ቤቱም ይሮጣል። ካረን ከተኛችበት ስትነቃ በአንዱ ጠረጴዛው ላይ ማስታወሻ ትጽፍና በደበዘዘ እይታ የዳቦ መቅረጫው ቢላዋ ወስዳ ከኋላው ልትወጋው ብትሞክርም ግን ምላጩ ይሰባበርና አሪው እያለቀሰች ያለችውን ዶክተርም ሲቀጠቅጣት ናያለን። ቪዲዮዎቹን ከተመለከተች በኋላ ኬሲ የቁልፎቹን ቦታም አውቃ፣ ማርሲያና ክሌርን ለመፈለግ ባአገናኝ መንገዱ ጸጥ ብላ መንቀሳቀስም ጀምራ ማርሲያ በአንዱ ክፍል ውስጥም ደም በደም ሆና ሞታም ትታያለች። ክሌር በአንዱ ክፍል ውስጥ በህይወት የነበረች ቢሆንም ግን አውሬው ጎትቷትም የሰውነት ክፍሎቿን እየበላም ይታያል። ኬሲ ከካረን ማስታወሻ ብታገኝም፣ ነገር ግን አውሬው ግድግዳ ላይ መጎተት ሲጀምር በፍርሃት መንቀጥቀጥ ጀምራ፣ ጽሁፉም እውነተኛ ስሙን ጥሪው ይላልና ስሙን ደጋግማ መጥራት ትጀምርና ባየችው ቁጥር እየደከመ ሲሄድም ድምጿን ከፍ አድርጋ ትክክለኛው ማንነት የሆነው ኬቨን አሳዳጊ እናቱ በጅራፍ ስጠራው ያስታውሳልና አካሉን ተረክቦ ኬቨን፣ ሌሎቹ ማንነቶች ስላደረጉት ነገር ምንም የሚያውቀው ነገርም አልነበረም። ኬቨንም በአንድ ካቢኔት ውስጥ ባለው ሽጉጥ እንድትሰኩስበት ኬሲን ይለምናትና ነገር ግን ለአጭር ጊዜ ማስቆሟት ኬሲ ደጉ ኬቨን በአንድ ጊዜ ወደ ሁሉም ማንነቶች ሲለዋወጥ ትመለከትና ሄድዊክ ፊት ለፊት እያለም ኬሲ ሽጉጡንም ትፈልጋለች። ኬሲ በቅርቡ ወደ አውሬው እንደሚለወጥም ተገንዘባ፣ ስለዚህ ክፍሎቹን በፍጥነት ሮጣ ጥይት ብትፈልግም አውሬው ቀድሞውኑ ተለውጦ ነበርና ኬሲ ሁለቱንም ጥይቶች መጫን ከመቻሏ በፊት አውሬው ይዟት ልብሷንም ይቀዳድድባታል። ሽጉጡን ከወለሉ ታነሳና ቆማ ኬጁንም ዘግታው በተጎዱ እግሮች ራሷን ወደ ክፍሉ ሩቅ ጥግም ጎትታ ማይተን ትንሿ ኬሲ ጸጥ ብላ ተቀምጣ የነበረ ሲሆን አጎስ ጆን ከኋላዋ ብቅ ብሎ የሚታይና የአባቷ የቀብር ስነስርዓት እንደነበርም ተነድተን አጎስ ጆን እሷን በደንብ እንደሚጠብቃትም ቃል ይገባላታል። በጨለማው መንገድ በፍጥነት ወደሚንቀሳቀሰው አውሬው ማነጣጥራ ልክ አደን እንደተማረችው በአውሬ ላይም ተኩሳበት በጠመንጃ ውስጥ ሁለት ጥይቶች ብቻ ሲቀሩ ኬሲ ብዙም ሳይቆይ አውሬው የማይሸነፍ መሆኑን ትረዳና አውሬውን ማጠሪያውን በባዶ እጆቹ እያጣመመ ቢሆንም ነገር ግን በሰውነቷ ላይ ያሉትን ጠባሳዎች ይመለከትና ኬሲ እንደሱ የተበደለች በመሆኑ አማሳዝናው አውሬውም ሳይነካትም ብቻዋን ለመተውም ወደኋላም ይመለሳል። በኋላ ላይ አንድ ሰው ወደ ምድር ቤቱ ይመጣና ኬሲን ኬጅ ውስጥ አስተውሎ ከቦታው እንድትወጣም ረድቷት። የህክምና ባለሙያዋ ኬሲን እየተከታተለች ሳለ ፖሊሶች በምድር ቤቱ ውስጥ የኬቪንን ንብረትም ይመረምራሉ። ኬቨን ወደ ተተወ ክፍል ገብቶ ሁሉም ማንነቶች በአንድ ጊዜ ወደፊት ወጥተው የአውሬውን እውነተኛ መሆኑን ማስረጃዎች የኬቪንን አካልም እየገመገሙ ነበር። አንድ የዜና አቅራቢ ኬቨን በሰዎች መኖሪያ ምድር ቤት ውስጥ ስለፈጸመው ሶስት ግድያዎች አሰቃቂ ዜና ይሰራጫልና የተከፋፈለ ማንነት መታወቅ ወይም መልቲፕል ፐርሶናሊቲ ዲስኦርደር በእርግጥ ሰዎችን የሚያጋጥም እንደሆነ በዓለም የሚኖሩ ሰዎችም እንደተገነዘቡም እያሳየን ፊልሙ እዚህ ጋር ይጠናቀቃል። እስከ መጨረሻው አብራችሁኝ ስለነበራችሁ አመሰግናለሁ። በቀጣይ ቪዲዮ እስክንገናኝ መልካም ጊዜ።